እና ውዶች ይሄ በአዲስ ቪዲዮ መጥቻለሁ ማለት ነው። የኪራና የፅናት ፍቅር በጣም የጦፈ ነበረ። ሁላችንም ደስ ብሎን ነበረ እነሱ ሁለቱ አንድ ሲሆኑ ፍቅራቸውን ሲገላለጡ ሁላችንም ነው ደስ ያለን። እርግጠኛ ነን ከኔም ጭምር ማለት ነው። እኔ በጣም ደስ ብሎኝ ነበረ። በነገራችን ላይ እንደውም ኪራ በቃ አንቺን አግብቼ እንደዚህ ሽማግሌ ልኬ ተጋብተን ቆንጆ ቆንጆ ልጆችን ወልደን ብሎ ሁለቱም በቃ ሲያወሩ በጣም ነበር ሁላችንም ደስ ያለን ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ በሀገር ውስጥም ከሀገር ውጭም ያላችሁ እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ። የጽናት ድራማ እንደኔ እሱ ሲሆነባችሁ፣ ፕሊስ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የምር በጣም የሚመቸኝ ድራማ ነው። ብዙ ነገር ከጽናት ድራማ የተማርኩት ነገር አለ። ምክንያቱም ጽናትዬ በጣም ጠንካራና ጀግና ሴት ናት። ለሌሎችም ተምሳሌት ሆና ነው የምሰራው የጽና ድራማ ላይ የሚሰሩት በሙሉ እውነት በጣም ነው የሚመቹኝ። ድራማቸው በጣም ነው የሚመቸኝ። እና ከጽና ድራማ ምን ተማራችሁ? እኔ ብዙ የተማርኩት ነገር ብዙ የተጠቀምኩት ነገር አለ ማለት ነው። አሁን ላይ በኪራና በጽናት መሀል መግባባት ባይፈጠርም፣ ነገር ግን ጽናት ደግሞ የኪራ እናትን እንዲሁም የኪራ አባትን የእነሱን ደስታ እነሱን ለማስደሰት ያህል አሁን ላይ የኪራ አባት እና ውዶቼ ያው የኪራ አባት ባለፈው ሁላችንም ተመልክተናል። ሀሴት በጣም ምርጥ ልጅ ናት፣ በጣም ቆንጆ ልጅ ናት። ቤተሰቦቿ በስነስርዓት ነው ያሳደጓት፣ እንዲሁም ደግሞ የኪራ ናት። እንዲሁም ባለቤቴ የካንሰር ታማሚ ናት፣ ስለዚህ ልጄ አግብቶ ማየት እፈልጋለሁ ብላለች እና እባክሽን፣ ቃል ግቢልኝ ኪራንና ሀሴትን አስማሚልኝ ብሎ የኪራ አባት ሲጠይቃት፣ በጣም ደንግጣለች። በሰዓቱ በጣም ግራት ተጋብታለች ጽናት ማለት ነው። ምክንያቱም ጽናት ኪራን በጣም ነው የምትወደው፣ ኪራም ጽናትን ይወዳታል። ይሄንን ጉድ ደግሞ ኪራ የሚያውቀው ነገር የለም ማለት ነው። ጽናትም እትዬን ለማስደሰት ስል ምንም አደርጋለሁ ትላለች። ምክንያቱም ጽናት ከራሷ ይልቅ ለሰዎች የምትጨነቅ እንዲሁም ከራሷ ደስታ ይልቅ የሰውን ደስታ ለማስደሰት የምትሞክር ጀግና ሴት ናት ማለት ነው። እውነት በዚህ አጋጣሚ ብዙ ነገር የተማርኩት ነገር አለ ማለት ነው። ከራሷ ይልቅ የሰውን ደስታ የሰውን ደስታ የምትፈልግ ከራሷ ይልቅ ከራሷ ጭንቀት ይልቅ ለሰው የምትጨነቅ ናት ጽናት ማለት ነው። እውነት ግራ ተጋብታ ነው ኪራን በቃ በጣም የተቆጣችው። እንዲህ ለምን ትቆጭ ለምን ትቆጭኛለሽ፣ እንዲህ ምን ሆነሽ ነው፣ ምን አድርጌሽ ነውን ነው ያላት ማለት ነው። እና እሷ ራሱ ግራ ተጋብታለች። ምክንያቱም ይሄንን ሚስጥር ከኪራ አባት ሰምታ ለማንም የተነፈሰችው ለማንም የተናገረችው ነገር የለ። ምክንያቱም ቃልን የገባችው ለኪራ አባት፣ የኪራ አባት ደግሞ እንደምንም ሀሴትንና እንደምንም ኪራን ለማስማማት ሞክሪ አንችና ኪራ በጣም ነው የምትግባቡት ነው ያለው፣ የኪራ አባት ማለት ነው። ጽናትና ኪራ በጣም እንደሚግባቡ የኪራ አባት በደንብ ያቃል ማለት ነው። እኔ ግን እንደሚመስለኝ ከሆነ ጽናትን ሊፈትኗት ነው። የእውነት እንደሚመስለኝ ከሆነ ጽናትን ሊፈትኗት ነው፤ ምክንያቱም ኪራና ጽናት መፋቀራቸው ወይም ደግሞ እንደዚህ መዋደዳቸውን የኪራ እናት ብታውቅ የምሬን ነው ምላችሁ፣ ከአንዳንድ የምትስማማ ይመስልኛል። ምክንያቱም የኪራ እናት በጣም ጥሩ እናት ናቸው። ከዚህ በፊትም እንዲሁም ጽናትም በጣም ጥሩ ሰው እኮ ናቸው ብላ ስትናገርም ሰምቻለሁ። በጣም መልካም ሰው ናቸው። ምክንያቱም ጽናትን በጣም ነው የሚወዱት የኪራ እናት ማለት ነው። ዞሮ ዞሮ ኪራና ጽናት አንድ ቢሆኑ ቢጋቡም የኪራ እናት እንደሚስማሙ ተስፋ አደርጋለሁኝ ምክንያቱም የኪራ እናት በጣም ጥሩ ሰው ናቸው፣ እንዲሁም ደግሞ ጽናትም ከዚህ በፊትም ስታውራ ነበረ። ስለዚህ አሁን ላይ ግን ጽናት የኪራ እናትን ለማስደሰት እንዲሁም የኪራ አባትን ለማስደሰት ስትል ጥረት እያደረገች ነው። የገባችው ቃል ውስጧ እውነት ውስጧ እንትን ቢሰማትም ብትናደድም ደስተኛ ባትሆንም፣ ነገር ግን ለእነሱ ደስታ ስትል ደግሞ ግዴታ ለማድረግ አሁን ላይ ወስናለች ማለት ነው። እኔ ግን እንደሚመስለኝ በተቃራኒ ዞሮ ዞሮ ለእሷ እንደሚሆን ተስፋ አርጋለው። ጥሩ ልጅ ናት፣ መልካም ልጅ ናት። ከአሴት ጋር አግባቢ ኪራን እያሉ የኪራ አባት ቢያወሩም እንደሚመስለኝ ከሆነ ይሄ ነገር ዞሮ ዞሮ ለጽናት ነው የሚሆነው። ጽናት በጣም ጎበዝ ናት፣ በጣም ጠንካራ ናት፣ በጣም ታጋሽ ናት። ከራሷ ይልቅ የሌላውን ደስታ የምትመኝ ጀግና ሴት ናት። ለሌላው ተምሳሌት ሆና የምትሰራ ሴት ናት። ይሄ ድራማ ቢሆንም እውነት እኔ በጣም ነው ያሳዘነችኝ። በእርግጥ ይሄ ድራማ ነው፣ የእውነት ቢሆን እኔ እንዴት እንደምሆን አላውቅም። እና ለሌላው ትምህርት ነው እዚህ ጋ አሁን እሷ እየሰራች ያለችው አንደኛ ትግስቷ፣ ሁለተኛ ከራሷ ይልቅ ለሌላው ደስታ በቃ ያላት ትልቅ ቦታ እውነት እሷ እየተከፋች ለሌላው ደስታ ጥረት የምታደርገው እሷ እያዘነች ሌላውን ለማስደሰት የምትሞክረው ነገር ነው የሚገርመኝ ማለት ነው። ድራማ ቢሆንም የእውነት በጣም የተመቸኝ ማለት ነው። በጣም ደስ የሚል ባህሪ ገጸ ባህሪ ነው ያላት ማለት ነው። እንዲሁም ሌሎችም በጣም ደስ የሚል ገጸ ባህሪ ነው እያንዳንዳቸው ያላቸው ገጸ ባህሪ በጣም ነው የሚመቸኝ ማለት ነው። እና እስቲ እናንተ ምን ትላላችሁ? አስቴታችሁ እንደተለመደ በኮሜንት አስቀምጡ ማለት ነው። ኪራና ጽናት ታያላችሁ፣ እነሱ መቼም ሊለያዩ አይችሉም። ያው በእርግጥ የኪራ አባት ያሉትንም እሷ ትፈጽማለች። ምክንያቱም እነሱን ለማስደሰት ስትል ምንም ታደርጋለች። ምክንያቱም እንዲህ ያለችው እኔ ራስ ወዳጅ ሊሆን አልፈልግም እየተጎዳውን ብሆን እነሱን ደስተኛ ማድረግ እፈልጋለሁ ብላ እሺ ብላ ቃል ገብታለች። ከዛ የኪራ አባት የምትፈልጊውን ይሄንን ካደረግሽ ይሄንን ድርጊት ከፈጸምሽ፣ ኪራንና ሐሴትን አንድ ካደረግሻቸው፣ ሁለቱን ካስማማሽ የምትፈልጊውን ነገር ሁሉ አደርግልሻለሁ አሉ ማለት ነው የኪራ አባት። ነገር ግን ምንድን ያለችው ጽናቴ፣ ማለት ነው ጽናት ምንድን ያለችው እኔ በፍጹም ብር አልፈልግም እኔ በፍጹም ብር አልፈልግም ብላ አንገቷን ዝቅ አድርጋ እኔ በፍጹም ብር አልፈልግም፣ ነገር ግን እሽን ያለችው አያችሁ። እሷ ውስጧ እየተጨነቀ እያፈቀረችው እኔ የማፈቅረውን ሰው እንዴት ለሌላ አሳልፍ ይሰጣለሁ እያለች ነገር ግን ለኪራ አባት ደስታና ለኪራ እናት ደስታ ስትል ነው ይሄን ድርጊት የምታደርገው አያችሁ። እና ዛሬ ላይ እስቲ ማናችንን ለሌላው ደስታ ብለን የራሳችንን የምናፈቅረውን ሰው አሳልፈን የምንሰጠው አስባችሁታል? ስለዚህ ድራማ ቢሆንም ለሌሎች እንዲሁም ለእኛ ትምህርት ይሆናል ብዬ አስባለሁ ማለት ነው። ለምሳሌ እውነተኛ ፍቅር ማለት ያው ውስጣችሁ ያው ደስተኛ ባይሆንም ስሜታዊ ብትሆንም ከራሳችሁ ይልቅ የሌላው ደስታ የሚያስደስታችሁ ከሆነ አሁ ይሄ እውነተኛ ፍቅር ነው። ስለዚህ አሁን ላይ ጽናትዬ እያደረገች ያለችው እውነት እሷ እየተጎዳች ሁሌም መከራ እንደተፈራረቀባት ብዙ ነገሮች በሕይወቷ እንደተፈጠረ ኪራና ጽናት በቃ አንድ ሆኑ ሊጋቡ ነው። በቃ አንዱ ተጋብተው ልጅ በወለዱ ብለንኛ በተስፋ ስንጠብቅ የሆነ ነገር በመሀላቸው ይፈጠራል። ያ ደግሞ ለመልካም እንደሆነ ውሰዱ፣ ለመልካም እንደሆነ ቆጠሩት ማለት ነው። እና ይሄ ድራማ ከተጀመረበት ጊዜ ጀምሮ በጣም ጽናትዬ እውነት ለመናገር ብዙ ነገር ይገጥማታል። በጣም ጠንካራ ናት እና በጣም በጣም ጠንካራና በጣም ጀግና ሴት ናት። አደንቀታለሁ ማለት ነው። እንዲሁም ሁሉንም ነው የማደንቀው። በጣም ጎበዞች ናቸው እዚህ ላይ እዚህ ጽናት ድራማ ላይ የሚሰሩ በሙሉ ገጸባሪያቸው በጣም የሌለ ነው። በጣም የተመቸኝ ማለት ነው እና አሁን ላይ እውነት ግራ ተጋብታለች። አስባችሁታል? የምታፈቅሩትን ሰው ከሌላ ጋር ማስማማት ማለት እንዴት አባቱ እንደሚከብድ በጣም ከባድ ነው። የምታፈቅሩትን ሰው ለሌላ ሰው አሳልፎ መስጠት ማለት ያው ግዴታ እሷ ደግሞ የቤተሰብን ደስታ እንዲሁም ደግሞ የኪራ እናት ደስታ ደስተኛ እንድትሆን። ምክንያቱም የኪራ እናት አሁን ላይ ታማሚ ናት፣ የካንሰር ታማሚ ስለዚህ የኪራ እናትንም ለማስደሰት ያህል የኪራ አባትንም ለማስደሰት ያህል አስማማቸዋለሁ ብላ ነው እሺ አለችው። ግን እኮ ውስጧ ደስተኛ አይደለም። ግን ከሱ ይልቅ ሌላው ደስተኛ እንዲሆኑ የኪራ ቤተሰብ ደስተኛ እንዲሆኑ ነው። ግን ይህን ነገር ደግሞ ኪራ አልሰማም። እውነት ለመናገር በጣም እሱም ከፍቶታል። ነገር ግን እነሱ መቀራረብ ያቆሙት የጽናት አባት ከመጣ በኋላ ነው። ትንሽ ከሱ መራቅ የጀመረችው ጽናት ማለት ነው። ምክንያቱም ጽናት አባቷ እንዲያቁም አልፈለገችም። አባትየው ግን ነቅተዋል። አባትየው ነቅተዋል፣ በነገራችን ላይ ግን ያለውን ነገር ግልጽ አድርገው ለጽናት መናገር አልፈለጉም እንጂ የጽናት አባት ነቅተዋል። አንደኛ፣ ሁለተኛ ከኪራ ለመራቅ የፈለገችው ጽናት አባትየው እንዳያውቁ ነው። ለምን አባቴ እኮ እዚህ የላከኝ ተምሬ ሰው እንድሆን ነው። ስለዚህ ይሄን ማወቅ የለበትም። እኔ እዛ ስንት ሰው ላግባሽ ብሎ ስንት ሰው ሲጠይቀኝ ለትምህርት ነው እዚህ የመጣውትኝ። ስለዚህ ይሄማ መሆን የለበትም ብላ ለኪራ ስትነግረው ኪራ መሽ ብሎ ዝም አለ ማለት ነው። በመሀል የጽናት አባትም ኪራን ጠይቀውት እንደዚህ ተዘርፌ ነው አገሬ ሲሄድ እከፍልሃለሁ እና ብር ስጠኝ አሉት ማለት ነው። የመሳፈሪያ ኪራም እግዚአብሔር ይስጠው አሳፈራቸው። ሰላም ተባባሉ፣ ከጽናት ጋርም ከቤተሰብ ጋርም ሰላም ተባብለው ከዛ ሻኟቸው ማለት ነው። እና ጽናት አባትም እውነት በጣም ነው የሚያሳዝኑኝ ማለት ነው እንጂ አላቅም፣ ግርማ መንጎሳቸው፣ አነጋገራቸው፣ ትግስታቸው በቃ እውነት እንዴት እንዳሳዝኑኝ አላቅም። በጣም ነው ደስ የሚሉት ማለት ነው። እንዲሁም የኪራ አባትም ሁሉም የምር እዚህ ላይ የሚሰሩት በሙሉ በቃ ገጸ ባሪያቸው የሌላ ይመቸኛል ማለት ነው። ስለዚህ በቀጣይ ምን እንደሚፈጠር እውነትም እንደው ጽናት ታስማማለች ወይ፣ እውነትም ኪራስ ከሀሴት ጋር ተስማምቶ ይቀጥላል ወይ የሚለውን በሰፊው የምናየው ይሆናል ማለት ነው። እና እስቲ ቤተሰብ እናንተ ምን ብላችሁ ታስባላችሁ? እኔ እኔ እንጃ የፈለገ ነገር ቢሆን ኪራ ከጽናት ተለይቶ ከሌላ ሴት ጋር ይኖራል ብዬ ተስፋ አላደርግም። ከዚህ በፊት እንኳን ቤቲ አምስት ዓመት መስዋዕት ከፍላለት እንደዛ አፈቅርሃለሁ እያለች ብዙ ድርጊቶችን ስትፈጽሙላ እኔ እኮ አንቺን ላፈቅርሽ አልችልም መቼም፣ እኔ ላንቺ ሊሆን አልችልም ብሎ ግልጽ ነው የተናገረው። እንደዛ መስዋት የከፈለችለት ለቤቲ ማለት ነው፣ አስባችሁታል። ስለዚህ አሁንም ቢሆን እኔ እንደማስበው ከሆነ ከጽናት በቀር ሌላ ሴት ያፈቅራል ወይም ከሌላ ሴት ምናልባት አላቅም፣ የአባቱን አይምሮ ወይም ደግሞ ምናልባት የእናቱን አይምሮ ለመጠበቅ ያህል ድርጊቱን ሊፈጽም ይችላል። ነገር ግን ዞሮ ዞሮ ከጽናት እኔ የሚለይ አይመስለኝም። ይሄንን ጉድ እንደውም ኪራ ቢሰማ እኔ እንጃ አላቅም እና አሁን ላይ ኪራ ምንም የሚያውቀው ነገር የለም። አሁን ላይ ጽናት ጥረት እያደረገችው ያለችው እሺ ብላይ ተስማማችውም በቃ የኪራን አባት ለማስደሰት የኪራን እናት ለማስደሰት ያህል ነው። ጽናትና ኪራ አብረው ቢሆኑ ደግሞ የኪራ እናት እውነት እምቢ ይላሉ ብዬ አላምንም። ምክንያቱም የኪራ እናት በጣም ነው ጽናትን የሚወዷት፣ በጣም ይወዷታል። ስለዚህ አሁንም ቢሆን ያው ምንም ማድረግ አይቻልም። ምንታ እኔ እንደው ምን ማድረግ አለብኝ ምን መሆን አለብኝ እያለች ነው። እውነት ግራ ተገብታለች፣ ጥያቄ ሆኖባታል። እኔ የማፈቅረውን የምወደውን ኪራን እንዴት ነው አሳልፌ ከሌላ ጋር ማስማማትስ የምችለው? ይሄማ ሊሆን አይችልምም ትላለች። ደግሞ ትንሽ ቆይታ አይ በቃ ራስ ወዳድ መሆን የለብኝምም ትላለች። አያችሁ ከራሷ ይልቅ ለሰው ደስታ የምትመኝ ናት ጽናት ማለት እና በቃ ትግስቷ እውነት የምታደርገው ድርጊት አንዳንዴ ደግሞ እንዲ ትላለች አሁንስ መከራው በዛብኝ፣ አምላኬ ሆይ መከራው በዛብኝ፣ እንደው ምን ማድረግ አለብኝም ትላለች ማለት ነው ብቻ የሚፈጠረውን ነገር ያለውን ነገር በተስፋ እንጠብቃለን። እውነት እንደው ከነገ ዛሬ በቃ እንደው በቃ ሽማግሌ ይልካለሁ ሲል ተጋብተው በቃ የጦፈ ፍቅር ጀምረው ተጋብተው እንደው ልጅ እንወልዳለን ብሎ ከዚህ በፊት ኪራ ሲያወራ በተስፋ እየጠበቅን ነው ያለ። እንደዚህ አይነት ድርጊት ይፈጸማል። ነገር ግን ዞሮ ዞሮ ኪራና ጽናት ተጋብተው እንደሚወልዱ የልጆች እናት እንደሚሆኑ ተስፋ አደርጋለሁ። መቼም ቢሆን እነሱ አይለያዩ። ስለዚህ እስቲ ኪራና ጽናት መቼም አይለያዩም ይቀጥላሉ የምትሉት እስቲ በኮሜንት አሳውቁኝ ማለት ነው። እኔ እንደሚመስለኝ ከሆነ የኪራ አባት ሊፈትኗት ነው የሚመስለኝ ሊፈትኗት ይመስለኛል። እና ነገር ግን ጽናት ደግሞ የኪራ አባት ያሉትንም ተቀብላ ለማድረግ ወስናለች ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። ባይ ባይ